ጉድ አደረገችው ማህሌት ዝናን ደፈረችው በጣም በሚያሳዝንና እንዲሁም በሚያስደነግጥ ሁኔታ አስክራ መርዝ አጠጥታው አብራው አደረች ለኢፍራታ ዛሬማ አርግዥለት ነው የማድረው እናም የዝናን ሀብት በሙሉ እኔ ወርሳለሁኝ። ሉላ ከዚህ በኋላ ወደ ዝና ህይወት አትመጣም፣ እመኘኝ ኤፍራታ እያለች ለኤፍራታ ደስ የሚለውን ዜና ነገረቻት። ዳጣ ዳጣ እኔ እናንተም ፍቅር ሳይ፣ እኔም ፍቅር አምሮኛል ናታንን ሳላፈቅረው አልቀርም እያለች ወደ ፍቅር ዓለም ውስጥ ልትቀላቀል ወሰነች። ብሩክ ምን ገጠመው? ብሩክ እንግዲህ ቲሸርቱ ደም በደም ሆኖ ገዳዮቹ ምልክት አስቀምጠው ሂደዋል። እናም ከዚህ በኋላ ብሩክ እንደማይመጣ ተስፋ ቁረጭ የሚል ይመስላል እና ቅድስቴ በጣም በሚደነግጥ እና በማሳዘን ሁኔታ ውስጥ ነች አለችው። ቆይ ጋሼ ማን ማነው እንደዚህ ያደረገው? ቆይ ጋሽ ይሄን ያህል ምን ሰርቷል በስተመጨረሻ እንዴት በደስታው ጊዜ እንደዚህ ሊሆን ይችላል አምላኬ ሆይ እባክ ፈጣሪ እርዳኝ እያለች ፈጣሪዋን እየጸለየች ይገኛል ምሳሌ አሁንም አባቴ የት ነው አባቴን አምጡ እያለች ጥያቄ ፈጥሮባታል መግብት መድብል መድብል፣ እባካችሁ ተረጋጉ። ምክንያቱም የእውነትም ስንረጋጋ ነው ብሩክ ያለበትን ሁኔታ የምናውቀው ብሎ ቢልም እንኳ ቅድስቴ ግን ከዚህ በኋላ ብሩክ አይመጣም። ከዚህ በኋላ ምን እንዲያደርጉ ነው የፈለግከው? የእጅ አሻራው እኮ አለ፣ እሱን አንድ ነገር አድርገውት። ይሄ ደግሞ ለእኛ ማስፈራሪያ ነው። እናም እባክህን ተወኝ፣ እባክህ መድብል፣ እንደዚህ እያልክ የአጉል ተስፋ አትስጠኝ ብላ አለችው። ኤፍራታ ኤፍራታ መድብልና እንዲሁም ዳጣጋ በብር ተደራደረች። ከዚህ በኋላ የማህሌት ሰላይና እንዲሁም የዝና ሰላይ ሆነሽ ትቀጣያለሽ። ነገር ግን እጥፍ አድርገን ብርኛ እንሰጥሻለን። አንዳንድ ጊዜ ባጭር መቀየር የሚባል ነገር አለ። አንቺ ዝም ብለሽ ማህሌትንና ዝናን ከምትጠብቂ አንቺ ከነዝናና ዝናና ከማህሌት መረጃውን አምጪልኝ እኔ ደግሞ አጥጋቢ ክፍያ እከፍልሻለሁኝ ብሎ ከኤፍራታ ጋር ተስማማ። ኤፍራታ እንግዲህ በቀጣይ ሁለተኛ ቃለ አቀባይ ሆና ተሾመች ለዳጣና ለመድብል። መድብል አሁንም ድረስ ጥያቄ ሆኖበታል የወንድሙ መጥፋት ይባስ ብሎ በማህሌ በምሳሌ ስምና ቤቱን እንዲሁም ደግሞ ውክልናውን በወንድሙ ስም አድርጎ ሁሉም ነገር ጥያቄ ፈጠረበት መድብል ሳይቀር እስኪ ናይ ቁጭ በይ ቅድስቴት ብሎ አላት እኔ ምልሽ አንድ ጥያቄ ያልጠይቀሽ ምንድን ነው ቆይ ግን አንቺን ትመስል ቆንጆና አስተዋይ መልካም ሴት አይቶ እንዴት ነው ከዛች ከማህሌት ፍቅር የያዘው እሺ መቼስ አንዳንድ ጊዜ ፍቅር የሚያልቃል ይባላል። ከማህሌት ጋር በኋላ ከተለያዩ በኋላስ እንዴት አንቺን ማየት ተሳነው ብሎ ሲጠይቃት አይመድብል መድብል ጋሽ እኮ ለእንደዚህ አይነት ነገር አልተፈጠረም። እናም ለልጁና ለልጁ ብቻ ነበር የማስበው። አረ በጣም ይገርማል። እና ታዲያ እዚህ አልጋ ላይ እዚህ ክፍል እዚህ ቤት ምንም ነገር አልተደረገም ማለት ነው? እስኪ ንገሪኝ። ምንም ነገር? አረ ምንም ጋሽ እንደዚህ አያውቅም። እዩልሽ ቅድስት ጋሼ ጋሼ አበዛሽ። በዛ ላይ ደግሞ እዚህ ቤትማ እዚህ ክፍል በተለይ የሆነ ነገር የተፈጠረ ነገር አለ። ላለመናገር ከሆነ ምንም ችግር የለውም አትናገሪ። ግን መናገር ከፈለግሽ ብትናገሪ ጥሩ ነው፣ አሊያ ደግሞ እባክሽን እያለ አላት። ሰላም፣ ሰላም ውድና የተከበራችሁ የህያ ቤት ይህ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ሰላም ናይ፣ ደህና ናይ። ለዚህ ቻናል አዲስ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል የእውነትም የእውነትም ብሩክ ያለበት እጅጉን ያሳስባል እናም ቅድስቴ ጥያቄ እየፈጠረባት በእኔ ይሆን እያለች አይ ባንችም አይሆንም እንዴት ጋሽ እኮ በአንድ ጊዜ ተስፋ የሚቆርጥ አይደለም ዳጣ ዳጣ እንዲሁም ደግሞ ቅድስት የሆነው እያወሩ ባሉበት ሰዓት፣ እኔ እምልሽ እንዴት ናቸው ቤተሰቦችሽ? ማለቴ በቃ በጣም ተመችተውሻል? አዎ እውነት ለመናገር ተመችተውኛል፣ ግን አንዷ እህቴ በፍጹም ልትመቸኝ አልቻለችም። እናም ቢገርምሽ አንድ ወንድ ወዳ እሱ ደግሞ ከኔ ፉንቃ ነገር ጠግርሮታል መሰል እኔ ፉንቃ ነገር አይመቸኝ አላቅም ብቻ እንዴ ታዲያ መልካም ልጅ ከሆነ ለምንድን ነው ማጠብሹ? ምን አስበሽ ነው ቅድስት? የህቲን እና ታዲያ ህትሽን ካልወደዳት ምን ልታደርጊ ነው? አልገባኝም ወይስ ደግሞ አንቺ ልጁን አትፈልጊውም? አረባክሽ ተይኝ። እኔ ስለ ፍቅር ስለ ፉንቃ የሚባል ነገር አቅልሻለሁ እንዴ? ለካንቺ ገና ገራገርና ልጅ ነሽ፣ እንደ ልታቂ ትቸዋለሽ። ለማንኛውም ግን እሺ፣ አንቺ ያልሽ ይሁን፣ ምንም ችግር የለውም ብላ አለቻት። ሞገስና ሉላ ሞገስና ሉላ እያወሩ ባሉበት ሰዓት እኔ ምልም ወገሴ ወየ ሉላ፣ እስኪ ወድሻለሁ በላይ ምን? ቆይ አንቺ ደግሞ የዝናን ጭራሽ ያሹሉንም ነገር ሸምልጀሽ እና ዝና ናፍቆኝ አላትይም እንዴ ባጭር አማርኛ። አረ እባክህ ቢናፍቅ ቢናፍቅ፣ አሁን ዝና ይናፍቀኛል እንዴ? እስኪ ተወኝ እስኪ ተወኝ። እስኪ ንገሪኝ ከዝና ውስጥ ምኑም ይናፍቅሻል? አረ ምኑም አይናፍቀኝ። ከመናፈቅ ይልቅ የሚያስጠላኝ በጣም ብዙ ነገር አለ። ስለዚህ ሞገሴ ባናወረው ይሻላል፣ እኔ ትንሽ ልቀልድህ ብዬ ነው ብላ አለች። እንደዛ ከሆነ ጥሩ ምክንያቱም አንዳንድ ጊዜ ቀልድ ቢሆን ይሻላል፣ ካልሆነ ግን እመኘኝ በጣም ይደብራል ብሎ አላት። አረ ቀልድ ነው ቀልድ ነው እያልኩ አይደለም እንዴ? እሺ በቃ እሺ፣ አንቺ ያልሽው ይሁን። ይልቁንስ አሁን ውጭና ልጋብዝሽ። ምን? አዎ፣ እንደዛ ከሆነማ ፀጉሬን ፏሎ አድርግ ብላ አለችና ሉላ እየሽክ ብላ ሴት መስላ ወደ ኬክ ቤት ሄዱ። እናም ኬክ እየበሉ ባሉበት ሰዓት እኔ ምልህ ለምንድን ነው ዳጣን ማጠራት? ወይ ነግሬሻለሁ። አሁን እርግጠኛ ነኝ ዝና ይከታተላታል፣ አሊያ ደግሞ እኛንም እየተከታተለል ይሆናል። ስለዚህ እባክሽ አደጋ ውስጥ ባንገባ ይሻላል። ከዛና አኮረፈች። ወይ ጉድ ሉላ አሁንም ህፃን ልጅ ነሽ ማለት ነው። እንደ ድሮ ኮርፍ ያለሽ እና በፍቅሬ ላይ ታዲያ ያላኮረፍኩ በመላ ኮርፍ እችላለሁ። እንደዛ ከሆነ ጥሩ። አንቺ ከምታኮርፊማ አንቺ ብትስቅልኝ ይሻለኛል። ስለዚህ ሁሉንም ነገር አደርጋለሁኝ ዳጣን እጠራት አለው ብሎ ዳጣን ጠራት። ኬኩ ምኑን እየበሉ እሺ የብሩኬ ጉዳይ ምን አዲስ አለ ብሎ ሲላት፣ ምንም አዲስ የለም። ቅድስት የለልጨልላለች። ምሳሌም እንደዛው አባቴን አውጡ እያለች ነው በቃ ብቻ ሁሉም ነገር በጣም ይከብዳል። ምን እንደምልህ አላውቅም። እሺ አንችስ? እኔ በጣም ደህና ነኝ። እናንተ ደግሞ አዲስ ሙሽራ ናችኋል። አረ፣ እባክሽ እያልሽ ነው አሁና። ግን ደግሞ ይኸውልህ አዲስ ሙሽራ ማለት በሰርግ ሆብ ለሀግብትሃት እንዲሁም ከዝና ስነጥቃት ብቻ ነው እንዴ አሁን አልነጠኳትም እንዴ? አሁንማ ምን ትነጥቃታለህ? እየተሸሸክ እየተደበክ በምታገኘው ነገር፣ አረ እንደዚህ አይነት ነገር አይነፋም። አይ ዳጣ፣ ምን ነው አንቺም ባደረገኝ አንቺም ማምን አሻሽ ቤተሰቤ ናሽ ቤተሰብን አገኘሽ እኛ ናሽ ከኛ ጋር እያልሽ ነው አሁን። ምን ሐሳብ አለብሽ? ልክ ነ። እውነት ለመናገር ምሳሌ ቤተሰብሽን አስተዋውቀኝ እያለች እየጨቀጨቀችኝ ነው። እናም አንድ ቀን እታዋወቃቸዋለሁ ብዬ አስተዋውቃታለሁ ብዬ ተስፋ አደርጋለሁ። ችግር የለውም፣ ታስተዋውቂያታለሽ። እናንተን ሳይ ግን እኔም ፍቅር አማረኝ። ልጥበስ እንዴ? አዎና ጥበሽ አለቻት ሉላ። ምን እኔን ወንድ ብሎ የሚጠብሳለ? ያ ናታን አጠብሽውም እንዳላት። ቆይ ደግሞ ናታማን ነው እዛ ቤት ያለው። ይዘምር ልጅ ነው እና ብታይ እሱ የሚወዳት ይመስላል። አረባክሽ እኔ ፊቴን በመስተዋት እንኳ አይቼው አላውቅም። ይኸውልሽ፣ ዳጣ አንቺ በጣም ቆንጆና መልካም ሴት ነች። ስለዚህ አንቺን የጠበሰ በጣም እድለኛ ነው። በተለይ በተለይ እኔ ሉላ ባትኖር ኑሮ አንቺን ነበር የምጠምሰው። ምን አራት ቀልድብኛ፣ አታችፍብኝ። የእውነቴን ነው የምልሽ። ለምንድን ነው ማችፈው? አረ በፍጹም እያቸውኩ አይደለም። ትክክለኛውን ነገር ነው የተናገርኩት ብሎ አላት። እሺ ለማንኛውም አንተ ያልከው ይሁን ብላ ኬካቸውን በሉ እና ኤቲኤሙን ሄደሽ አውጫ። ግን ከዚያ በፊት ብር የለህም? እንደ ሞገሲ ሁለት መቶ ብር አለኝ። እሺ እኔ ጋር አምስት መቶ ብር አንቺ ጋር እኔ ጋር አራት መቶ ብር አለ ይሉላ፣ አንቺ ጋር እኔም አምስት አምስት ሄማ ሞላ። አምስት ስል እኮ አምስት ብር ነው። ሳቆባት፣ እንዴ ምን ያስቃችኋል? ሰው ያለውን አይደል እንዴ? መድብል መድብል ኢፍራታን፣ አትፍሪ፣ አትፍሪ፣ ምንም ያስፈራ ነገር የለም። ይውልሽ ይቻለም ለፈሪዎች በፍጹም ቦታ የላትም፣ ለጀግኖችና እንዲሁም ለጠንካሮች ነው። ስለዚህ አንቺም ጠንክረሽ ሳትፈሪ፣ ጠንክረሽ ፊት ለፊት መጋፈጥ አለብሽ። እድሉን ደግሞ መጠቀም አለብሽ። እመኝ ኢፍራታ ዝቀሽ የማታውቂውን ገንዘብ ነው የምሰጥሽ። በዛ ላይ ብሩክ እኮ ምኑም ነገር አልተሸጠም እያሉ ነው እና እንዴት ይሄን ነገር እንዴት ታየዋለሽ ብሎ ሲሏት፣ እውነት ለመናገር እኔ ማህሌት ናት የነገረችኝ። ታዲያ ማህሌት እንዴት አውቃ ዝና ነው የነገራት። ነገር ግን ግራ ገብቶኛል። ምንድን ነው ግራ የገባሽ? ምክንያቱም እንዴት ነው ሂደሽ ወረቀቱን የሰጠሽው ብሎ ትናንትና ሲያሰቃያት ነበር። ማታ ላይ ግልጹን አልነገረችኝም እንጂ ዝና ጋር የሆነ ያልጨረሰው ጉዳይ እንዳለ ተሰማኝ፣ ብላለች ቆይ፣ አለች ዳጣ። ምን ተፈጠረ ዳጣ? ቆይ ግንን የምለው ዙራችሁ ዙራችሁ፣ ሞገስም ብሩክም አንተም ለምንድን ነው ዝና ጋር የምትሄዱት? አባቱን የገደላችሁበት ይመስል። እንግዲህ በይው፣ ያው ጦርነቱ ያሚሁን ይህ ፍጥጫ እያለው ወደ እሱ ጋር ነው አዎ እውነት ለመናገር በጣም ግራ ገብቶኛል አለች ችግር የለውም ኢፍራታ አሁንም ቢሆን መረጃውን በደንብ አሰባስቢልኝ እኔ መድብል አይደለሁም የእውነት ወንድሜን በህይወት ካላገኘሁት ሁሉንም ነው የምጨርሳቸው እያለ ዛተ ቅድስቴ ዝም ብላ በሀሳብ ተዋጠች ቆይ እኔም ምልሽ ቅድስቴ ግን አባቴ የት ሄዶ ነው? ነገርኩሽ አይደል? እንደ ምሳሌዬ አንቺ ታከምሽበት ሀገር ነዋ። ታዲያን፣ ያታከምኩበት ሀገር ቢሆን እስካሁን ድረስ ለምንድነው ያልመጣው? እኔ እኮ አባቴ ናፍቆኛል። በዛ ላይ ደግሞ እዛኛ ሰፈር ያሉት ዛሬ ኳስ ስንጫወት አባትሽ ቤቱን አልሸጠውም አባትሽ ቤቱን አልሸጠውም ጀግና ነው እያሉኝ ነበረ። እና ደግሞ በእኔ ስም ነው እንዴ ቤቱ? እንዴት አወቅሽ? ሰፈሩ ናቸዋ? ቤቱ ባንቺ ስም ነው ሀብታም ነሽ እያሉ ይሉኛል። ወይ ጉድ ምሳሌዬ፣ በቃ ዝም በያቸዋ። አይ እንደዛ አይሆንም፣ እኔ የግድ ወደዛ ቤት መሄድ አለብን። ምን ነው ናፈቀሽ እንዴ? አዎ ጎረቤቶቻችን፣ ሁሉም ነገር ይናፍቃል። እ እንደዛ ከሆነ እኮ ታዲያ አባትሽ ሲመጣ ነው ያባ የመጫ ግን ያጧጡማል ብላ አለች ሞገሴ። ዝና ዝና እኔማ ወድጄሽ እጄን ሰጥቻለሁ እያለ ሰጥቻለሁ እያለ መስፈኑን ቀጠለበት። ማህሌት መጣችና እመነኝ ዝና፣ ሁሌ እንደዚህ ብትሰክር በጣም ደስ ይለኛል። ወይኔ ቆይ ማህሌት፣ እንደዚህ ጨረቃ ሁነሽ የመጣሽው ደግሞ ዛሬ ምንድን ነው? ውበት ደፍቶብሻል። አየህ የእኔን እንኳ ውበት በደንብ ማንጸባረቅ ቻልክ። እናም ሁሌም ብትሰክርልኝ ይሻላል። አንቺም ባልሽን እኔም እስቴን አጥቼ የለ ታድያ። ለምንድን ነው አንቺስ የማጠጭው? እውነትህን ነው ዝና ዛሬማ አብረን መጠጣት አለብን። ብለው እየገለበጡ እየገለበጡ አደሩበት። ከዛን ኢፍራታ ቆይች ልጅት አትመጣም እንዴ? ሰዓቱ መሽቶ የለም ብላ ስደውልላት ከማን ጋር እንዳለው ማመናት ቺም ደግሞ ከማን ጋር ሆሽ? ከዝና ጋር ነዋ። እና እንደሱ ከሆነ አንድ ነገር ልንገርሽ፣ መረጃ ሰብስቢ። የምን መረጃ? ስልኩን እንትን በይና ይኸው፣ ምናልባት የሆነ የሚሰራውን ነገር ታቂ ይሆናል። ምን አይነት ስራ ሊሰራ ይችላል? በእናትሽ አላውቅም። እሱንማ የምታውቂው አንቺ ነሽ። ስለዚህ በደንብ አድርገሽ አጣሪ ብላ ስልኩን ስትፈትሽበት ዝና ልክ መፈራገጥ አመጣ። ሲፈራገጥ ሲፈራገጥ ማህሌትን ደረሰባት። አይነ ፍጥጥ ጥርስ ቅጥጥ ሆኖ ቀረ። ውዴህዬ ቤተሰብ